እምነት ነው። እግዚአብሔርን እኔ ማለት ነው አንድ ነገር አምናለሁ። ሰው አይደለም ሰው አንቺ እግርና እንደዛልሽ ትጂ አዎ ወይ እንትን አንቺ እንደዛልሽ ማለት አይ ስዊት ትቀይራለች እንዴ? አዋ ስዊት ስዊት ነው ዳከችልኝ እኔ ቀይሬ ብላ እኔ ጋማ አለኝ ኮ ፎቶ ስጀመር የለኝም ግን ፎቶ ኮ እኛ ማለት ነው ማየት ነው ከሻላችሁ ኮመንት ላይ የሚያስተርፍ ነገር ማጻፍ ነው እዛ ዩቲዩብ ላይ ሄዳችሁ ማለት ነው ምን ሰው የሚሳደብ ነው እኮ ያለው፣ መሽደና ነገር የሚጽፍ አለ። በእናትሽ እነሱ ደግሞ ማለት ነው አብዛኛው ጊዜ ሼር ሲያደርግ ብሩክ ቤት ሄዳችሁ ጻፉ። ሃይሚ ሼር ስታደርግ እነሱ ሼር ያደረጉበት እዛ ያነባሉ ማለት ነው። ቪዲዮ ከተለቀቀ ቤት ይልቅ እዛ ጋ ያነባሉ። ምን አይነት ቡድ ነው ዘንድሮ። ቻናላቸው ምን ነክቶ ነው የሀይሚዬ? የኔ እናት እኔ የምላድርግሽ ሀይሚዬ። ሁሉም እንደዚህ ነው ሀይሚዬ። ሀይሚዬ ሌማ ተነስተውባታል። ሳ ተነስተውባታል

ከዛ እንትን እረሙ ደግሞ አዘውን ምናምን ነገር ብሎ ሼር ይደራርጋል። በቃ እነዚህ ሰዎች ሲጀመር እዛ ያለቀችውን ማን ይፈልጋል? ገደል ያስገባ የአባት ማላክስ ሲጀመር፣ ዛሬ ሃይሜ ዛሬ መስካል ትዘጋለች፣ ዛሬ ትዘጋለች። በእሷ በኩል የነኛ ያስቸግርም

የቆሰሉ ቤት ስራ አይደለም አይደለም ብቻ የሚያብዳው ማለት ነው። ይህ ስራ አይደለም አንቺ ምን ሆነሽ ነው? ወይኔ ስራ ነው ብሎ ራሱ እየተናገረ እናንተ ምን ቤት ስራ አይደለም ብላችሁ የሚሰሩት ሀይሚ ተጣላችሁ? ሀይሚ ተጣልተዋል። ከሀይሚ ጋር እኮ ተጣልተዋል። ሀይሚ እንደተለቻቸው

እናንተ ማለት ነው ዝም ብላችሁ ቪዲዮ ትናንትና አልተለቀቀም ማለት ዛሬ ደግሞ በቃ ውስጥ በውስጥ ጭረሱት ብላችሁን። እናንተ በውስጥ እንደዚህ አላችሁ አይደለ? አው በውስጥ እንደዚህ አደረገን። ፌስ ነው በቃ አለቀ። እናንተ ዝም ብላችሁ እዚህ ጋር እንደ ዳጊ እየተሰደብን ቱ ሰርብ ነው ፍራዝ በላጭ። አንቺ መዝሙር ክፈች ክፈች እስቲ መዝሙር ክፈች። በእግዚአብሔር ኪዳ ንብረት ነች። ዛሬ እኔ ጋር ኦርቶዶክስ መዝሙር፣ እኔ ጋር ኦርቶዶክስ መዝሙር። ኦ እስቲ ለሳራ ሼር አድርጊላት ዳጊ። መዝሙር እንስማ እስቲ፣ ቻርት አሰማን ዛሬ ኪዳ ንብረት እናንተ ቆይ ማለት ነው አይደለ? ይሄን ሃይሜ አኩርፋ ማለት ነው። ከዚህ በላይ ስንትና ስንት ማታ ስንትና ስንት ስንቀያየው የእኛ እኮ ማለት ነው። ተይው እኔ በሃይሜን ስንት ከተባሉ በኋላ አንድ ላይ የሆኑ ሰዎችን እናንተ አሁን በዚህ በጥቃቅን ነገር እንድትል እንትን ትላላችሁ። እሺ የእኔ እናት እንዳንቺ አይነቱን ያብዛልን። አሜን በይ ዳጊ። እግዚአብሔር ይሄ ዳግን ታያት፣ ታያት ጋባጭ እኔ ሳላቅ እስኪ ያደርኩት አንቺ ትቀርጂያለሽ። እነሱ ነው እኔ ብሩኬን በዚህ እለያለሁ ብዬሽ አላስብም። ሀይሚን በዚህ እላይ አጣታለሁ ብዬሽ አላ- ከእዛ እኛም እንደው እኩል በኋላ ሀብታኝ ዛሬ ላይ ደርሷል እንድልላይ እዛ እግዚአብሔር እግዚአብሔር ያገናኘውን ማንም ሊለይ አይችልም።

አናንዬ እኔ ክፈች እስቲ ግቢና፣ በዩቲብ እኮ ነው ይዩ ያርግላችሁ። ሬሚት ሊያዝና አስከፍቺ እሺ፣ ሬሚት ሊያዝ አንቺ አስከፍቺ በእናትሽ። እና ዳ ፎቶአችን አርግቶ ነው ነው መስከረም አለች። ገላኔ እኔ ግቢ መዝሙር እናዳምጥ እስቲ። ገላኔ እናቴ እግዚአብሔር አንድ እግር ካልሲ የት እንደሚገባ እኔ ግራ ገባኝ። ካልሲ እንዳለ ቤት ውስጥ አንዳንድ እግር የለም፣ እየሰውነ የሴትዮ ምን አባቴ አርጎ አሁን ያለ የዘርፌን አርግላችሁ ማንች መጣችሁ? የዳቆን ዳቆን አቤልን አርጌልን የዘርፌን ሳይሆን የዳቆን አቤልን